ች እንግዲህ እየደረሰ ያለው የድጋፍን ሰልፍ ነው። እንግዲህ ቀደም ሲል እየተከታተላችሁ ያላችሁት የተወዳጅ ተመልካቾቻችን፣ የተለያዩ ዞኖች ላይ፣ የተለያዩ ወረዳዎች ላይ፣ የተለያዩ አካባቢዎች ላይ በጣም እጅግ ደመቅ ያለ ከማለዳው ጀምሮ በተለያዩ የባህላዊ አልባሳትን ጭምር ያጌጠ በተለያዩ በተለይም የተሰራውን ስራ የሚደግፉ ከችግሮቹ ከፈተናዎቹም ጋር አብረው መሻገር ከመንግስት ጋር ፍላጎታቸው መሆኑን የሚገልጹ የተለያዩ ሀሳቦች የተንጸባረቁባቸውም የድጋፍ ሰልፎች ነው። እንግዲህ ስንከታተል እየቆየ እዚህ ስቱዲዮም ሆነ ደግሞ የተለያዩ ሀሳቦችን እያነሳን ቆይታ አድርገን ነበረ። በተለይ ኢኮኖሚያዊ የምንላቸው ፖለቲካዊ የሚባሉ ድል እና ፈተናዎች ምን ነበሩ? መንግስት ባለፉት አምስት አመታት የለውጡ መንግስት ወደ ስልጣን ከመጣባቸው ጊዜያቶች ጀምሮ የነበሩ ፈተናዎች፣ የነበሩ ለውጦች ምንድናቸው እያልን እዚህ እየተነጋገርንባቸው ነበረ። ከተለያዩ የአገሪቱ አካባቢዎች እየታዩ ካሉት ድጋፎች ጎን ለጎን ማለት ነው እንግዲህ ከፕሮጀክት የመፈጸም አቅም ጋር በተለይም ከኢኮኖሚው ጋር አያይዘን ፕሮጀክት የመፈጸም አቅም ጋር ያነሳኑ ጉዳይ ነበረ እና ያንን ስናነሳ እንግዲህ ሳንጠቅስ የማናልፈው የታላቁ የኢትዮጵያ ህዳሴ ግድብን ነው። በነገራችን ላይ ዛሬ መጋቢት 24 12ኛ ዓመቱን አስቆጥሯል። ስለዚህ የነበረበት ሂደትና ባለፉት ዓመታት ተጓቶ ከዛ ደግሞ ከአምስት አመታቱ ጊዜያቶች ወዲህ በምን ያህል ፍጥነት እየሄደ እንዳለ ና አሁን ላይ ዘጠና አንድ በመቶ መድረስ ችሏል። ይህ ትልቁ የፕሮጀክት አፈጻጸም ማሳያ ተደርጎ ምንም ጥርጥር የለውም። በመላ ሀገሪቱ ያው የለውጡ መንግስት ይዞት የመጣው አንደኛው የፈጸመ አቅም ፕሮጀክቶችን በታለመላቸው ጊዜ ማስቀመጥ እና ሰፊ የሆነ ክትትል ና ድጋፍ ማድረግ የሚል ነው። ጠቅላይ ሚኒስትር አብይ አህመድ ሲመጡ የታላቁ ህዳሴ ግድብ ከፍተኛ የሆነ ዝርፊያ ማጭበርበሮችና ና እንደዚሁም ደግሞ የመጓተት የፕሮጀክቱ መጓተትም የነበረበት ነው። በከፍተኛ ደረጃ በአምስት ዓመት ይጠናቀቃል የተባለው ፕሮጀክት 12ተኛ ዓመት ደርሷል። በየአመቱ ደግሞ በቢሊዮን የሚቆጠር ገንዘቦችን በወቅቱ መፈጸም ባለመቻላችን ወይ በወቅቱ ሊጠናቀቅ ባለመቻሉ በቢሊዮን የሚቆጠር ገንዘቦችን በዚህ ደሃ ሀገር ወጪ ይደረጋል። ያን ውስብስብ ችግር ራሱን ችሎ መፍትሔ ሊሰጥ በሚችል ደረጃ ራሳቸው እየመሩ አሁን ከ90 በመቶ በላይ ወይ 91 በመቶ አድርሰውታል። ሶስተኛው የሃሙሌትም አንደኛውም ሁለተኛውም ሶስተኛውም እሳቸው እያሉ የተደረገ ነው። የኃይል ማመንጫ ተርባይኑም ስራ ጀምሯል። ዘንድሮ ደግሞ አራተኛው ምናልባትም የመገባደጃው ምዕራፍ የሚጠጋበትን እድል ከዚህ ሲደርስ ሰፊ የሆነ ክትትል የተደረገበት ነው። የዲፕሎማሲው ጫና እጅግ በጣም ከፍ ያለ በነበረበት ሁናቴ ውስጥ የውጭ ጉዳይ ሚኒስቴር መሳቤት ጠቅላይ ሚኒስትሩ ተደራዳሪዎቻችን በተባበሩት መንግስታት ድርጅት የውሃ ፖለቲካ ፖለቲካ ሆኖ የማይታወቅበትን ዘመን የኢትዮጵያ ህዳሴ ግድብ ግንባታ በጸጥታው ጥበቃ ምክር ቤት ከአስር ጊዜ በላይ አጀንዳ እንዲሆን የተደረገበትን ያንን ሁሉ ጣጣ አውጥቶ ህዳሴ ግድቡ ድርድሩ ራሱ በአፍሪካ ህብረት እንዲካሄድ የተደረሰበት ውሳኔ እና የለውጡ መንግስት የሄደበት ትልቅ የዲፕሎማሲ ስኬትና ፕሮጀክቶችን የመፈጸም ሁናቴ በስኬት ሊታይ የሚችል ነው። ፖለቲካውን ስናነሳ ያው ሰፊ የሆኑ የፖለቲካ ምህዳር ለውጦች የመጡበትን ያክል ተግዳሮቶችም ያሉበት ነው። ለምሳሌ መንግስት ለመጀመሪያ ጊዜ በአፍሪካ ፖለቲካ ውስጥ ያው በምርጫ መንግስት ነው ያሸነፈው፣ አይደለ? ብዙውን መቀመጫ ያሸነፈው መንግስት ነው። ነገር ግን ታይቶ ተሰምቶም ሊታወቅ በማይችል ሁናቴ በእኛ ሀገርም በሌላ የአፍሪካ ዲሞክራሲ ልምምድ ውስጥም ከተፎካካሪ የፖለቲካ ፓርቲዎች ጋር መንግስት መስርቷል፣ መንግስት አይደለ? ይሄ አንድ የፖለቲካ ልምምድ ለውጥ ውስጥ የመጣበት ነው። ከዚህ በተቃራኒው ደግሞ ይሄ እየተካረረ የመጣው ዘረኝነት ፊት ለፊት የመጣ ይመስላል፣ አይደለ? በቀደምለት በህዝብ እንደራሴዎች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በኦሮሞና አማራ መካከል እየታየ ያለው የተካረረ ሊመስል የሚችል መንገድ መርገብ ካልቻለ ማንንም እንደማይጠቅም አንስተዋል። ይሄ ግን ፈተናችን ሆኖ መቀጠል የለበትም፣ ግን የሀገሪቱ የፖለቲካ ፈተና ሆኖ ቀጥሏል። አሁን የፈተናዎችን ያክል ድሉ በታላቁ ህዳሴ ግድብ ግንባታም በጋራ ቁመን ምን ያክል ስኬት ማምጣት እንደምንችል ማሳያ ነው። ስለዚህ በኦሮሞና በአማራ መካከል አሁንም አልፎ አልፎ እየታየ ያለው መካረር በጋራ መቆም ቢቻል፣ ልክ እንደ ህዳሴ ግድብ ሁሉ በጋራ ብዙ ነገር ተሻግረን ሀገርን ነው ማህበራዊ ረፍት ሊሰሙ የሚችል ዜጋን እና ፖለቲካን መፍጠር እንደሚችል ማሳያ ነው ብዬ ነው የማስበውን ህዳሴ ግድብ እና የሁለቱ ፖለቲከኞች እና በተለያዩ አካባቢዎች ላይ ያለው መፈናቀል እንደገና በማህበራዊ ሚዲያ የረበበው ይሄ በጣም የሚያስፈራ ሊመስል የሚችል ለውጡን ሊያደናቀፍ ሊመስል የሚችል አንዳንድ መዘላለፎች ረገብ ካላለ ወይ ደግሞ መረን የለቀቀው ነገር ወደ ቦታው መመለስ ካልቻለ ትንሽ እንቅፋቶች እንዳያጋጠሙን ደግሞ ስጋት አለ። የህዳሴ ግድብ ግን በጋራ ቁመን ነገሮችን እንዴት ማሳካት እንደምንችል ትልቅ ማሳያ ነው ብዬ ነው ማስበው። ስለዚህ መዘላለፉን የፖለቲካ ጥፋቱ እንዳያጋጥምን እዚህ ሀገር ላይ ወይ የመጣውን ለውጥ ደግሞ በስስት ወደ ተሻለ ምዕራፍ እንዳናሻገር ራሱን የቻለ ሳንካና ተግዳሮት እንዳይሆንብን ፖለቲካው ላይ ሊሰሩ የሚችሉ ነገሮች ግን እንዳሉ ይታያል። እንግዲህ በተለይ የታላቁ ኢትዮጵያ ህዳሴ ግድብ ዘመናዊ የሆነው ትውልድ መገለጫ ተደርጎ ነው የሚቆጠረውና በተለይም ስናነሳ እንግዲህ ታላቁ ኢትዮጵያ ህዳሴ ግድብ የመተባበር እያንዳንዱ ኢትዮጵያዊ ላቡ የፈሰሰበት ገንዘብ የወጣበት ጊዜውን የሰዋበት ሀሳቡን የሰጠበት ማንም እና ሁሉም በጋራ አስተዋጽኦ ያደረገበት ግድብ ነው። ስለዚህ የገሌ ነው የገሌ ነው የማትለው እና የአንድነታችን የከፍታችን ማሳያ ምስክር የሚሆን ነው። የትኛውም ቀደም ሲል ስታነሳው የብሔር ፖለቲካው ከዛ ባለፈ በሃይማኖትና በብሔር ሽፋን እየተደረጉ የሚደረጉ ግጭቶች ነገሮችን ለማባባስ የሚደረጉ ሙከራዎች ሁሉ ትርጉም እንደሌላቸው ማሳያ የሚሆነው የታላቁ የኢትዮጵያ ህዳሴ ግድብ እውን መሆን ነው። ዘጠና አንድ በመቶ ሲደርስ እያንዳንዱ ኢትዮጵያዊ ሁሉን ያለውን ነገር ሰጥቶ ነው እዛ ያደረሰው። ስለዚህ በጋራ ስንተባበር ምን ያህል ትልቅ ታሪክ መድገም እንደምንችል ማሳያ ነው። ከአድዋ ቀጥሎ በዘመናዊ የኢትዮጵያ ትውልድ ውስጥ የምታገኘው ይህንን አይነት አሸናፊነት ነው ማለት ነው። ስለዚህ ሁሌም ኢትዮጵያ አሸንፋ እንድትቀጥል፣ ሁሌም ማህበረሰቡ ኢትዮጵያውያን የተሻለ ሆነው እንዲዘልቁ በማድረግ አንድነታቸውን መጠበቅ እንደሚገባቸው ማሳያ የሆነ ፕሮጀክት ነው። ስለዚህ ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ እውን ሲሆን ዲፕሎማሲ ጫናውን ተቋቁሞ በኢኮኖሚ የነበሩ ጫናዎችን ተቋቁሞ ነው ዛሬ ድረስ የተሻገረው ከዛ ባለፈ ከተከፈተ እንደተባለው ቀን ከሌሊት የሚደረገው ክትትል ቀን ከሌሊት የሚደረገው ድጋፍ ፕሮጀክቱ የተሻለ እንዲደርስና እንግዲህ አራተኛ ሙሌቱ ቀርቧል። ከዛ ባለፈ ባለፉት ጊዜያቶች በጫና ውስጥ ሆኖ የሄደባቸው ኃይሌ ማመንጨትና የሶስቱ ዙሮች የውሃ ሙሊቶች የምናነሳቸው ትልቅ ሁሉም ትውልድ የሚኮራበት የታላቁ የኢትዮጵያ ህዳሴ ግድብ እውን የሆነው በዚህ በተለይም የተጀመሩ ሀሳቦች ደርሰው የቀደሙት መንግስታቶች በኢትዮጵያ መንግስታቶች የነበሩ ቢሆንም ነገር ግን እውን የሆኑበት ሂደት ደግሞ አሁን ካለፉት አምስት ዓመታት ጀምሮ የነበሩ ሂደቶች ደግሞ በደንብ ፕሮጀክቱ ላይ ለውጦች እንዲነበቡ ያደረገባቸውን ሂደት ማንሳት እንችላለን። ከዚሁ አውድ ሳንወጣ እንግዲህ ልናነሳ የምንችለው ይህ የፕሮጀክት የመፈጸም አቅምም ከዛ ባለፈ የአጠቃላይ የለውጥ ፖለቲካ ወደ መንግስትነት የመጣበትን ሂደት ስናነሳ የተገነቡ ተቋማቶችን መዘንጋት አንችልም። ስለዚህ የዲሞክራሲ ተቋማት ግንባታ በተለይ ትልቅ አስተዋጽኦ እንዳላቸው ይጠቀሳል። ስለዚህ ከዚህ የተቋማት ግንባታ ጋር የተገናኙ መረጃዎችን ለተመልካቾቻችን ወደኋላ ላይ የምናቀርብ ነው የሚሆነው። በተለይም እንግዲህ የነጻና ገለልተኛ ተቋማትን መገንባት ጋር የተገናኙ ሂደቶች አሉ። ነገር ግን አዳማን እናስቀድምና ምክንያቱም ሪፖርተራችን መሀል ታደለ በቀጥታ መስመራችን ላይ ያለውን ሁኔታ ቀደም ሲልም ስታጫወተን ነበር፣ ስነግረን ነበር። አሁን ደግሞ ያለውን ድባብ በተመለከተ ጥቂት መረጃዎችን ልታደርሰን ነው። በቀጥታ ወደ እሱ አመራችኋለሁ። ጥራት ችግር እንዳለ እየተነገረኝ ነው። እና እጅግ አድርገን ይቅርታ እንጠይቃለን የተወዳችሁ ተመልካቾቻችን። አሁንም እንግዲህ በተለይ የኢትዮጵያ ቴሌቪዥን በተለያዩ የኦሮሚያ አካባቢዎች ያሉ የድጋፍ ሰልፎች ጋር ባለፉት አምስት አመታት የነበሩ የለውጦች ያለፉባቸው ስኬቶች ምንድን ናቸው፣ ያሉት ተግዳሮቶች ምንድን ናቸው የሚለውን ጉዳይ የዳሰሰና የድጋፋውን ሰልፍ ሲያከናውኑ የነበሩበትን ነው። በቀጥታ ስርጭታችን እያደረስናቸው ያለነው እኛም ስቱዲዮ የሆነን እንግዲህ የተለያዩ ጉዳዮች እያነሳን የተቋማት ግንባታ ላይ ደርሰናል። ነጻና ገለልተኛ የሆኑ ተቋማትን መገንባት በተለይም ትልቅ የሚባለውን ስድስተኛ ሀገራዊ ምርጫን በስኬት ለማጠናቀቅም አንድምታ ያለው ነበረ እና እዛ ጋር ደርሰናል። ወታደራዊና የደህንነት ተቋማት ውስጥ የተሰሩ ማሻሻያዎች ናቸው እንግዲህ በአምስት አመቱ ሌሎች የአፍሪካ ሀገራትም ሊኮሩባቸው የሚችሉ ትልቅ ስራዎች የተሰሩባቸው ዘርፎች መካከል አንደኛው ነው። ተቋማቱ ኢትዮጵያዊ ቅርጽ እንዲኖራቸው በማስቻል ረገድ ሰፊ የሆነ ለውጥ የመጣበት ነው። ዘመናዊ ቴክኖሎጂ እንዲታጠቁ ማድረግ፣ ኢንሳን ማንሳት እንችላለን፣ ፌዴራል ፖሊስን ማንሳት እንችላለን። መከላከያን ማን እጅግ በጣም የዘመኑ ናቸው። እነዚህ ብዙ የአፍሪካ ሀገራት መሪዎች በአንድም በሌላም መንገድ በሁለትዮሽም የጋራ ትብብርም በአፍሪካ ሕብረትም ስብሰባዎች ሲመጡ የሚጎበኛቸው የአይኖቻቸው ማረፊያ የሆኑ ተቋማት ኢትዮጵያ ውስጥ መገንባት ችለዋል። ይሄ በአምስት ዓመት አይደለም፣ በብዙ ዘመናት በሃያ ሰላሳ ዓመት ብዙ የአፍሪካ ሀገራት ሊገነቧቸው የማይችሉ አቅም የተገኘበት እንደሆነ እነሱም ራሱ በአንደበታቸው ሲመሰክሩም አይተናል። ከዚህ ጎን ለጎን የፕሮጀክት የመፈጸም አቅማችንም ምን ያክል ደረጃ ላይ እንደደረሰ ሚያሳይ ይመስለኛል አይደል? የሀገሪቱን በጀት በታለመለትና በተገቢው ቦታ ላይ የማዋል እንቅስቃሴ። ኢትዮጵያን ሊገዳደር የሚችል ማንኛውም ኃይል ያው የሰላም ዲፕሎማሲ የተከተለች እንደሆነ ይሰማኛል። የሰላማዊ የሆነ እንቅስቃሴ በንግግር ችግሮችን የመፍታት ከጉረቤት ሀገራት ጋር እሱ ቀዳሚ የሚሰጠው ጉዳይ እንደሆነ። በማዕከላዊ ፖለቲካ ውስጥ ብዙ ነገር ነገሮችን እንረዳለን። ነገር ግን የኢትዮጵያ ሉዓላዊነት ሊዳፈር የሚችል ማንኛውም አካል ሊመጣ ቢችል እነዚህ ተቋማት እጅግ በጣም በአስተማማኝ ሁናቴ ውስጥ እየተገነቡ እንዳሉ የለውጡ አንደኛው ማሳያ አድርገን ልንወስዳቸው የምንችላቸው ነገሮች ናቸው ብዬ ነው የማስበው። ዜጋ ዲፕሎማሲ እንመልከት። ሮዝ ወልካም፣ ወደዛ ከመሻገራችን በፊት እንደው ባጭሩ ቀደም ሲል ያነሳቸው ጉዳዮች ስላሉ ከምርጫ ቦርድ ጋር የተገናኘ ጉዳይ አንስተናል። ነፃ ገለልተኛ የሆነ ተቋም ስድስተኛውን ሃገራዊ ምርጫ በስኬት እንዲጠናቀቅ በታሪኩ ለመጀመሪያ ጊዜ ይፋ በሆነ መንገድ ኢትዮጵያ የመንግስት ምስረታ እንድታከናወን መስከረም ያ አራት እድል ሰጥቷል። ያ ብቻ አይደለም እንግዲህ በሰብአዊ መብት ኮሚሽን ብንመለከት፣ እንባ ጠባቂ ተቋም ብንመለከት፣ ሌሎች ዲሞክራሲያዊ የሆኑ ተቋማትን ብንመለከት ጠሩ ችግሮችን ፈጥነው መንግስት ሊያስተካክል ይገባል እስከሚል ድረስ አቋምና ቁርጠኝነት ያላቸው ተቋማትን መገንባት ችለናል። ከዚህ በፊት የተለመዱ አልነበሩም። በዛ ረገድ የሚሄዱ ዲሞክራሲው ላይ የነበሩ አፈናን በራሱ የምንመለከተው ስለሆነ ጭምር እንደነዚህ ያሉ ተቋማት እንዲገነቡ ታዲያ ያለፉት አምስት ዓመታት ትልቅ አስተዋጽኦ አላቸው። በቂ ነው አይባልም። ነገር ግን ሊቀጥሉ የሚገቡ ጉዳዮች እንዳሉ ታሳቢ ተደርገው ከዛ ባሻገር የደህንነትና የጸጥታ ተቋማት ተሻጋሪ እንዲሆኑ የማድረግ ረገድ ኢትዮጵያ ሰላሟ ተጠብቆ እንድትሻገር ብቻ አይደለም ሰላሟ ተጠብቆ የትኛው መንግስት መጣ የትኛው መንግስት ሄደ ቀጣይነት ያለው ተሻጋሪ የሆነ የጸጥታ ተቋማት ግንባታ ላይ ነው ሲሰራ ይቆየው። እንግዲህ የጸጥታ ተቋማት ግንባታ ተጠሪነታቸው ለሕዝብና ለሕዝብ ብቻ የሆነ እንዲሆን በማድረግ ረገድ ስራዎች ተከውነዋል። ለአንድ ፓርቲ የቆመ የጸጥታ አካል ለአንድ ፓርቲ የቆመ የደህንነት አካል እንዳይኖረ ማድረግ ረገድና አደረጃጀቱ ቀጣይነት ያለው እና ሀገር እስካለ ድረስ አብሮ የሚዘልቅና ሀገርን ሉዓላዊነት የሚያስጠብቅ አይነት አደረጃጀቶች ይዘው እንዲቀጥሉ በማድረግ ረገድ ሰፊ ጥረቶች ተደርገዋል። እነዚህ ሁሉ የዲሞክራሲያዊ ተቋማት ግንባታዎች እነዚህ ሁሉ የሚችሉ ተቋማት ግንባታዎች ታዲያ የራሳቸው የሆነ ድርሻ አላቸው። ነገር ግን ኢትዮጵያ በሁሉም ዘርፍ ብንመለከታቸው አሁንም ፈተና ላይ እንደመኖሯ የሰላምና የጸጥታውን ፈተና ተሻግራለች ብለን የምንለው አይደለም። አሁንም የሰላም ችግሮች አሉ። በተለያዩ ሽፋኖች፣ በብሔር ሽፋኖች፣ በሃይማኖት ሽፋኖች የሚመጡ ግጭቶች አሉ። ሌሎች ሌሎችም በተለይም ዚም ዘም በተለይ ራሳቸው ፍላጎት ያላቸው የውጭ አካላት የሚሰጡት የቤት ስራም አለ ለኢትዮጵያ እና እነዚህ ነገሮች ተዳምረው የሰላምና የጸጥታውን ነገር አሁንም ኢትዮጵያ መሻገር እንዳለባት እና እነዛን ችግሮች ለመቅረፍ መስራት እንዳለባት ያሳያል። የፍትህ ተቋማት ላይ የሚታየው በተለይ ሕግ የማስከበር ስራው ላይ መጓታቶች አሉ ወይ፣ በፍጥነት ያለ ማስከበር ነገሮችም አሉ ተብሎ ይታማበታል አይደለ። የፍትህ ተቋማት የመገንባታቸውን ያክል ለምሳሌ የደህንነት መሳቤት ኢንሳ፣ እንደዚሁም ደግሞ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ በመላ ሀገሪቱ የአስተዳደርና ጸጥታው ሁናት ያሳልጣሉ ተብሎ ወይ ደግሞ ደህንነትን ያስጠብቃሉ ተብሎ የተቋቋሙ ተቋማት ናቸው። በእነዚህ ተቋማት የስኬታቸውን ያክል ደግሞ የዜጎችን ደህንነት በቅጡ ማስጠበቅ አለባቸው እየተባለም ደግሞ ትችት የሚነሳባቸው ናቸው። አደለ እንደ ተግዳሮትም አድርገን ልናየው እንችላለን። ዙሮ ዙሮ እነዚህን ተቋማት ማሳደግና ለተግዳሮቶቹ ለችግሮቻችን ደግሞ በጋራ መቆም ከሁላችን የሚጠበቅ ነው። መንግስት ብቻ የቤት ስራውን የሚሰራበት አግባብ የትም ዓለም ላይ የለም። አይደለ ማህበረሰቡን ይዞ ዜጋውን ይዞ በጋራ ወንጀለኞችን የሚያጋለጥበት የሚከላከልበት ስርዓት በብዙ ዓለም የተለመደ ነው። ኢትዮጵያ ውስጥም በዛ ውስጥ ማለፍ አለባት የሚል ነገር አለ። እነዚህ ነገሮች ምናልባት የስኬቶቻቸውን ያክል ትንሽ ደግሞ ተግዳሮቶች እንዳያጋጥማቸው እና ተቋማቱን እንዳይገዳደሩ ህግ የማስከበር ስራው መንግስት ጠንከራ አድርጎ መሄድ አለበት የሚል ነገር አለ። ምናልባት እንደ ተግዳሮት የምናነሳው ነገር ካለ ብዬ ነው። ምናልባት ከመጡ ለውጦች በወፍ በረር ጥቂቶቹን እያነሳሳ ወደ ማገባደጃው ብኔ ጥሩ ነው። በዜጋ ዲፕሎማሲ በኩል የለውጡ መንግስት እንግዲህ በተለያዩ የዓለም ሀገራት በስቃይ በእስር ቤት በእንግልት የነበሩ ዜጎችን ይዞ የመምጣቱ ነገር እጅግ በጣም ስኬታማ ነበር ብዬ ነው ማስበው ብዙ ሀገራት የመጡ ስደተኞች ወንድም ምህቶቻችንም ስናናገር የነገሩ ነገር መንግስት እንዳለን ፊል እንድናለ ነው፣ መንግስት እንዳለን እንዲሰማን አድርጎናል። በዜጋ ዲፕሎማሲ የተሰራው ስራ ብዙ የአፍሪካ ሀገራት ጠቅላይ ሚኒስትር አብይ አህመድ እየጎበኙ ባሉበት ጊዜ ትላልቅ ስኬቶችም የተገኘበት ነው። ፓን አፍሪካኒስቶች ላይ የጊኒ ኢኳቶሪያል ጊኒ በደቡብ አፍሪካ በተለይ በደቡብ አፍሪካ በነበረው ጉብኝት የመኖሪያ ፍቃድ እንዲኖራቸው እና ፓስፖርት የሌላቸው ዜጎች ደግሞ ከእንግልት ከችግር ከመከራ ተላቀው ደቡብ አፍሪካና ኢትዮጵያ የቆየ የረዥም ጊዜ ግንኙነታቸውን እንደገና የታደሰበት የመጀመሪያውም ኢትዮጵያዊ መሪ ናቸው። ደቡብ አፍሪካን ጉብኝት ሲያደርጉ አይደል። ጠቅላይ ሚኒስትሩ በኢኳቶሪያል ጊኒ የሚያደረጉት ከፍተኛ የሀገሪቱን ኒሻን የተሸለሙበት ነው። ለምን? ኢትዮጵያ አፍሪካ ውስጥ የዲሞክራሲ ልምምድ እንዲመጣ በማድረግ ረገድ ጠቅላይ ሚኒስትሩ በተጫወቱት ሚና በሚል እና እነዚህ ነገሮችን ሰብሰብ አድርገን ስናያቸው በአምስት ዓመታት ጊዜ ውስጥ ሰፊ ስራዎች ተሰርተዋል። ተግዳሮቶቹ አሉ። የኢኮኖሚ ተግዳሮት አለ። የውጭ ምንዛሪያችን ማስተካከል መቻል አለብን። ዜጋው ደህንነት እንዲሰማው እና መንግስት አለኝ ብሎ ሊያስብ በሚችል መንገድ ደግሞ መንግስት መንቀሳቀስ መቻል አለበት። ኃላፊነቱን መወጣት መቻል አለበት። ህብረተሰቡ ደግሞ በጋራ ቁሞ ህዳሴ ግድብ ላይ ያመጣውን ለውጥ ያክል ይሄ አልፎ አልፎ የሚታየው የተካረረ የሚመስል ዘረኝነትና የሰፈር በሰፈር ተቧድኖ የማሰብ ነገር ኢትዮጵያ ትልቅ ሀገር ነች። በትልቁ ማሰብ ያለብን ዜጎች ነን እኛ ትልቅም ነገር የሚገባንን። ስለዚህ ህዳሴ ግድብ ላይ የመጣው የጋራ መተባበር ጥቃቅን ነገሮቻችን ትተን በብሔራዊ አጀንዳችን ላይ በጋራ መቆም ከቻልን ትልቁን ስኬት ፊት ለፊት ና ጻፍ ሀገር ትሆናለች የሚል ስሜት አለ። ዛሬውም የተደረገው ይሄው ነው። በተለይ በኦሮሚያ የተለያዩ አካባቢዎችና ዞኖች ነው ሲደረግ የነበረው ሲከወን የነበረው ይሄው ነው። ባለፉት አምስት ዓመታት የተመዘገቡ ትልልቅ የሚባሉ ለውጦች አሉ። እንደ ሀገር፣ እንደ ስኬት የምንመለከታቸው እነዚህ ስኬቶች እጅግ የኮራንባቸው ናቸው የሚሉ ሀሳቦች ናቸው የተስተናገዱት። ነገር ግን ፈተናዎች አሉ። እነዚህም ፈተናዎች ደግሞ ህብረ ብሔራዊ በሆነ አንድነት፣ በወንድማማችነት አብረን ከመንግስት ጋር በመስራት መፍታት ይገባናል የሚሉ ሀሳቦች እጅጉን የተንጸባረቁበት ነበር። እኛም በቆይታችን እንግዲህ ለተለይ ተወዳችሁ ተመልካቾቻችን የተለያዩ ባለፉት አምስት ዓመታት በተለይ የነበሩ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮችን በስፋት የዳሰስንበት ለውጦች እንዳሉ ሁሉ እጅግ ከፍተኛ የሚባሉና ልንሻገራቸው የሚገቡ ተግዳሮቶችም የዛኑ ያክል ስላሉ እነዛ ላይ ደግሞ በወንድማማችነት በጋራ መስራት የት እንደሚያደርስ ኢትዮጵያዊ አንድ ሲሆን ሲተባበር ትልቅ ነገርን ማሳካት እንደሚችል ያሳየ ቆይታ የነበረው ያለፉት አምስት ዓመታት ሂደቶችን እንግዲህ መለስ ብለን በፍጥነት የቃኘ ናቸው ናቸው ብናወራለት በጣም በርካታ በርካታ ለውጦች እንዳሉ ታሳቢ ይደረጋል ማለት ነው እንግዲህ ከተለያዩ አካባቢዎች ሪፖርተራችን ተስፋዬ ጫኔ ከሰበታ መሀል የታደለ ከአዳማ ንብረት የተሆነ ከጅማ እንዲሁም ደግሞ እኔ ሮዛ መኮንንና ባልደረባ ሰለሞን ኃይለ ኢየሱስ ከዚህ ከኢትዮጵያ ቴሌቪዥን አዲስ አበባ ከሚገኘው ዋናው ስቱዲዮ ይህንን የቀጥታ ስርጭት ወደ እናንተ ስናደርስ ነበረ መላው የዳይሬክተር አማኑኤልን ጨምሮ ማለት ነው መላው የስቱዲዮ ባልደረቦቻችን እንዲሁም ደግሞ በማስፈጸም ረገድ ገና ነው አብረናችሁ ነበርን በያላችሁበት መልካም የእሁድ ማለዳ እንዲሆንላችሁ እየተመኘን በእኛ በኩል ቀናችሁ ሰላም እንዲሆን እንመኛለን። በሰላም ዋሉ።